መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎች አደርሳችኋለሁ። ኢትዮጵያን የሚመጥን ብሔራዊ ጥቅሟን የሚያስከብር አስተማማኝ የሜካናይዝድ ኃይል ተገንብቷል ሲሉ የሜካናይዝድ እዝ ዋና አዛዥ ሜጀር ጀነራል ከፍ ያለው አምዴ ተናገሩ። በአዋሽ አርባ ውጊያ ቴክኒክ ትምህርት ቤት ሲሰለጥኑ የቆዩ የሜካናይዝድ መቶ መሪዎችም ተመርቀዋል። በምረቃ ስነስርዓቱ ላይ በክብር እንግድነት የተገኙት የሜካናይዝድ እዝ ዋና አዛዥ ሜጀር ጀነራል ከፍ ያለው አምዴ መከላከያ መንግስት ባስቀመጠው የሰራዊት ግንባታ ስትራቴጂ መሰረት ኢትዮጵያን የሚመጥን የሕዝቦቿን ብሔራዊ ጥቅምና የሀገራችንን ሉዓላዊነት ማስከበር የሚችል አስተማማኝ ቁመና ላይ ያለ የሜካናይዝድ ኃይል መገንባቱንም ነው ያረጋገጡት። ተላላኪ ባንዳዎች ከኢትዮጵያ ጠላቶች ጋር በመተባበር የአፍሪካ ቀንድ አካባቢን እንደ ምቹ አጋጣሚ በመጠቀም የሀገርን ሰላም ለማደፍረስ ቢሞክሩም በመከላከያ ሰራዊቱና በህዝቡ ጥምረት እነኚህ ኃይሎች ማስወገድ የተቻለ ስለመሆኑም ነው የተናገሩት። ሜጀር ጀኔራል ከፍ ያለው ኢትዮጵያ ከውስጥም ሆነ ከውጭ የሚቃጣባትን ማንኛውም አደጋ ለመመከት የሀገራችንን ብሔራዊ ጥቅምና ሉዓላዊ ለማስከበር ያለምንም ቅድመ ሁኔታ መከላከያ ሰራዊቱና ህዝቡ ዝግጁ መሆናቸውን ገልጸው ጠላቶቻችን ቆም ብለው ማሰብ ይገባቸዋልም ነው ያሉት። የውጊያ ቴክኒክ ትምህርት ቤት ዋና አዛዥ ተወካይ ኮሎኔል ብርሃኑ አሰፋ በበኩላቸው ዘመኑን የሚመጥን የሀገራችንን ፍላጎት የተረዳ የታጠቀውን መሳሪያ በእውቀት የሚጠቀምና የሚመራ የሜካናይዝድ ኃይል ያፈራና ወደፊትም የሚያፈራ በእውቀትና ክህሎት የዳበሩ ሙያተኞች ያሉት አንጋፋ ትምህርት ቤት መሆኑንም ገልጸዋል። ትምህርት ቤቱ በቅርቡ የ ብዙን ሰልጣኞች ጨምሮ ከፍተኛ ቁጥር ያለው የከባድ መሳሪያ ምድብተኞችን አሰልጥሎ ማስመረቆም ይታወሳል የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት የሰራዊታችንን ክፍሎች በማስተባበር ለፍቅር በአንድነት የአካል ጉዳተኞች ማህበር ከ250 ሺህ ብር በላይ የሚገመት የአይነትና የገንዘብ ድጋፍ አደረገ። ድጋፉ የተለያዩ የቢሮ እቃዎች፣ የውሃ ማጣሪያ፣ ጽዳት መጠበቂያ ቁሳቁስ፣ አልባሳትና ገንዘብ ሲሆን የመከላከያ ባህር ኃይል ጠቅላይ መምሪያ፣ የመከላከያ ግንባታ ግብአት ማምረቻ ድርጅት፣ የመከላከያ ሰው ሀብት ዋና መምሪያና የመከላከያ መገናኛና ኢንፎርሜሽን ሲስተም በጋራ በመሆን ድጋፉን አድርገዋል። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክትሬት ዳይሬክተር ብርጋዴር ጀነራል ሁላ ገርሽ ድረስ ሰራዊታችን ከዋናው ተልእኮ ጎን ለጎን ለሀገር ባለውለታ የህብረተሰብ ክፍሎች በተለያዩ ጊዜያት ድጋፍ ሲያደርግ መቆየቱንም ነው ያገለጹት። ለሀገር ለከፈላችሁት ዋጋ የተደረገው ድጋፍ ሲያንስ እንጂ አይበዛም ያሉት ብርጋዴር ጀነራል ሁላ ገርሽ ድረስ ሰራዊታችን ለህዝብ የቆመ ሰራዊት እንደመሆኑ የሁልጊዜ አብሮነቱን እያረጋገጠ ቀጥሏልም ብለዋል። ድጋፉን ያደረጉት የሰራዊታችን ክፍሎች ተወካዮች በበኩላቸው አባላቱ ለሀገር ባለ ውለታዎች ድጋፍ በማድረግ አብሮነታቸውን በማሳየታቸው ደስተኞች መሆናቸውን ገልጸው የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉም አረጋግጠዋል። በየካ ክፍለ ከተማ ወረዳ ሶስት ሴቶችና ህጻናት ጽህፈት ቤት ኃላፊ ወይዘሮ ትዕግስት ኪቢ ሰራዊቱ ለማህበረሰቡ ድጋፍ በማድረጉ በወረዳው ስም አመስግነው መከላከያ ሰራዊቱ ለሀገር ክብርና ሉዓላዊነት ዋጋ እየከፈለ በተጓዳኝ በማህበራዊ ጉዳዮች ላይ የሚያደርገው የነቃ ተሳትፎ የሚያኮራ ተግባር ነው ብለዋል። የማህበሩ ሊቀመንበር ሀምሳ አለቃ ማሮ አሰፋ የማህበሩ አባላት አብዛኛው በተለያዩ ጊዜ በመከላከያ ሰራዊቱ ያገለገሉና የአካል መስዋዕትነት እየከፈሉ መሆናቸውን ገልጸው የመከላከያ ሰራዊት ለማህበሩ ያለውን አብሮነትና ድጋፍ ማሳየቱ ትልቅ ክብርና የሚያኮራ ተግባር ነውም ብለዋል። በስልጠና ያገኘነውን አቅም ተጠቅመን የምንመራውን አሀድ ለድል እናበቃለን ሲሉ የእዙ ተመራቂ አመራሮች ተናገሩ። ተልኳችንን በብቃት በመወጣት ጠላትን ባጠረ ጊዜና በአነስተኛ ኪሳራ ለማሸነፍ የተሰጠን ስልጠና ከፍተኛ አስተዋጽኦ ያለው ነው ያሉት ተመራቂዎቹ፣ በቀጣይ ያገኘነውን እውቀት በአባሎቻችን ላይ ይበልጥ ለማስረጽ ጠንክረን እንሰራለን ሲሉም ተናግረዋል። በመስክ ሰልጣኞቹ የገሃዱን የውጊያ ቴክኒክ ግልጽ አድርጎ በማመላከት የእዙን የውጊያ ሚዛን ለመጠበቅ በማሰልጠኛ ማዕከሉ እየተሰጡ የመጡ ስልጠ ናዎች ውጤታማ እንደሚያደርጋቸውም አብራርተዋል። ከዚህ በፊት በነበራቸው እውቀት ላይ ተደማሪ ብቃትና አቅም እንደሚፈጥርላቸው የገለጹት አመራሮቹ በስልጠናው ወደፊት የሚሰጣቸውን ግዳጅ በብቃት መውጣት የሚያስችል አቅም እንዳገኙም አንስተዋል። ተመራቂ አመራሮቹ የወሰዱት ስልጠና ወቅታዊ ተልኮንና ሀገራዊ ሁኔታን ታሳቢ ያደረገ መሆኑን የተናገሩት አመራሮቹ ይህም በንድፈ ሀሳብና በተግባር የተሰጠ ስለ መሆኑም ገልጸዋል። በስልጠናው ብልጫ ላመጡ ሰልጣኝ አመራሮችንና ድጋፍ ላደረጉ አካላት የእውቅና ሽልማት ሰርተፍኬትና ሰርተፍኬትም ተበርክቶላቸዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት ሰላም